የ24 ዓመቱ ፈረንሳዊ ተከላካይ ዊልያም ሳሊባ በአርሰናል ቤት ለተጨማሪ ዓመታት ለመቆየት ከስምምነት መድረሱ ተገለጸ። ፈረንሳዊ የአራት ዓመት ተከላካይ ዊልያም ሳሊባ ለበርካታ ጊዜያት ከመድፈኞቹ ጋር ኮንትራቱን ለማራዘም በንግግር ላይ የነበረ ሲሆን በመሀል አንዳንድ መረጃዎችም ተጫዋቹ ምናልባትም ወደ ስፔኑ ሀያል ክለብ ሪያል ማሪን ሊያምራ እንደሚችል ሲዘግቡ ቆይተዋል። ነገር ግን ዛሬ ከሰዓት የዛ አትሌቲኩ ጋዜጠኛ ዴቪድ ኦርንስቴን እንዳስነበበው ከሆነ ተከላካዩ በአርሰናል ቤት ተጨማሪ ኮንትራት ለመፈራረም ከስምምነት ደርሷል። ዊልያም ሳሊባ ላለፉት ሶስት የውድድር ዓመታት በሚካኤል አርቴታ ቡድን ውስጥ አስደናቂ ብቃቱን ሲያስመለክት የነበረ ሲሆን አሁን እስከ ሰኔ 2030 ድረስ ኮንትራቱን ለማረዘም መስማማቱም ተዘግቧል። ይህ ዜናም ለሚካኤል አርቴታ እጅግ አስደሳች ዜና እንደሆነ እየተነገረ ይገኛል። ይህ ቀድሞ የማንቸስተር ዩናይትድ ኮከብ እንግሊዛዊ ዌይን ሮኒ ባላንዱርን በተመለከተ ሀሳቡን የሰጠ ሲሆን በእውነቱ ቀልድ ነው። ራፊኒያ አምስተኛ ሆኖ ተመርጦ ቪቲኒያ እንዴት ነው ሶስተኛ የሚሆነው? ራፊኒያ በወሳኝ አጋጣሚዎች ቡድኑን መርቷል። በሙሉ ፍላጎት በተሞላበት መንገድ ነበር፣ ከልቡ ተጫውቷል። ተአምራዊ ምሽቶችንም አሳልፏል። ለእኔ ራፊኒያ ባላንዱርን ማሸነፍ እይገባው ነበር ሲል ሀሳቡን ሰጥቷል። ብራዚላዊ የፊት መስመር ተጫዋች ራፊኒያ በ2024 የውድድር አመት በሁሉም ውድድሮች ስርሳ ጨዋታዎችን አድርጎ 34 ግቦችን ያስቆጠር ሲሆን 22 ለግቤ የሚሆኑ ኳሶችንም አመቻችቶ ማቀበል ይችላል። ታዲያ ባለፈው ሰኞ በተደረገው የባሎንዶር ሽልማት ስነ ስርዓት ላይ ራፊኒያ አምስተኛ ሆኖ መመረጡ ይታወሳል። ጣሊያናዊው የኦሎምፒክ ደ ማርሴ አሰልጣኝ ሮቤርቶ ዲዘርቢ ወደ ኦሎምፒክ ደ ማርሴ ከመጣሁባቸው ምክንያቶች አንዱ ፓርሰን ጀርመንን ለማሸነፍ ነው ሲሉ አስተያየታቸውን ሰጥተዋል። እነሱ ኃይል አላቸው፣ እኔ ደግሞ ኃይል አልወድም። ለአመታት ያለ እውነተኛ ተፎካካሪ ወይንም ያለ እውነተኛ ተቀናቃኝ የፈረንሳይ ሊጋን ሲያሸንፉ ነው የኖሩት። ይህ እኔ የማልቀበለው ነገር ነው ሲሉ ማሳባቸውን ሰጥተዋል። እንደሚታወሰው በሳምንቱ መጀመሪያ ባለፈው ሰኞ በአምስተኛ ሳምንት የፈረንሳይ ሊጋ ኦሎምፒክ ደ ማርሴ ፓርሰን ጀርሜን አስተናግዶ አንድ ለዜሮ ማሸነፋቸው ይታወሳል። የስፔን ላሊጋ የስድስተኛ ሳምንት ጨዋታ ዛሬም ቀጥሎ ሲደረግ ባርሰሎና ከሜዳ ውጪ ሪያል ኦቪዶን ይገጥማል። ከላሊጋው መሪ ሪያል ማድሪድ በአምስት ነጥብ ርቀው በአስራ ሶስት ነጥብ ሁለተኛ ደረጃ ላይ የተቀመጡት ቡሉግራናዎቹ የዛሬውን ጨዋታ በማሸነፍ የነጥብ ልዩነታቸውን ለማጥበብ ወደ ሜዳ የሚገቡ ይሆናል። ከ24 ዓመታት በኋላ ዳግም ወደ ላሊጋው ሱት ሪያል ኦቪዶዎች በላሊጋው ካደረጓቸው ያለፉት አምስት ጨዋታዎች አንዱን ብቻ አሸንፈው በአራቱ ተሸንፈው በሶስት ነጥብ አስራ ስምንተኛ ደረጃ ላይ ተቀምጠዋል። ዛሬ በሜዳቸውም ጠንካራውን ባርሰሎናን የሚያስተናግዱ ይሆናል። ሁለተኛ ድላቸውን ለማግኘት አሊያም ደግሞ ከባርሰሎና ነጥብ ለመውሰድም በዛሬው ጨዋታ ይፋለማሉ ተብሎ ይጠበቃል። ዛሬ ምሽቱን የአውሮፓ ሊግ ጨዋታዎች የሚደረጉ ሲሆን የእንግሊዙ አስቶንቪላ ከቦሎኛ ጋር የሚያደርጉ ጨዋታ በጉጉት ይጠበቃል። በስፔናዊ አሰልጣኝ ኡናይ ኤምሬ የሚመሩት አስቶንቪላዎች የውድድር አመቱን በአስከፊ ውጤት ነው የጀመሩት። በሊጉ ካደረጓቸው አምስት ጨዋታዎች በሶስቱ ነጥብ ሲጋሩ በሁለቱ ሽንፈት ገጥሟቸዋል። ዛሬ ምሽትም በአውሮፓ ሊጉ ወደ አሸናፊነት ለመመለስ በሜዳቸው ጨዋታቸውን ያደርጋሉ። በአንጻሩ የጣሊያኑ ክለብ ቦሎኛ በሴሪዮ አራት ጨዋታ አድርገው ሁለቱን ሲያሸንፉ በሁለ ሁለቱ ሽንፈት ገጥሟቸዋል ዛሬ ምሽት በቪላ ፓርክ በዩሮፓ ሊጉ ካስቶን ቪላ ጋር የሚያደርጉት ጨዋታም ተጠባቂ ነው ዛሬ ምሽት በዩሮፓ ሊጉ ሌሎች ጨዋታዎች ሲደረጉ ሳልስቡርግ ከፖርቶ ያንግ ቦይስ ከፓናቲናኮስ ስቱትጋርት ከሴልዳቪጎ ኦትሬክት ከኦሎምፒክ ሊዮን የሚያደርጉት ጨዋታ በጉጉት ይጠበቃል